አያቸው ገንፎውን ስትበላ ቡላውን ስትጠጣ ጭቆም በበቂጧ ሲገበም ምን በምን በቂጧ በጭንቅላቷ ያንን እህል ሲከምሩላት ይውላሉ። ስድስት ወር ትታረሳለ፣ ስድስት ወር ባልየው ስራ፣ ስድስት ወር ሙሉ ቂጦ እስኪላጥ ይሰራል። የአሜሪካኗስ? ተውት! አሮጊቶቹ ዛሬ ወልደው በሁለተኛቸው ቀን ስራ ቂን ቂን እያሉ ነው የሚሄዱት። የእኛ ግን እድሜ ልካችንን ትልልቅ ሰው ስናየው፣ እዚህ አሁን አሮጊቶቹ መኪና ይነዳሉ ሰባ ዓመት ሰማንያ ዓመት እንዲህ ብለው ይነዳሉ። ቅልብጫ ላለባበስ ለብሰው ሲያማምሩ አለባብሳቸው ነጮች እግዚአብሔርን መኪና ይነዳሉ። እንደዚህ ብለው አይናቸው እንኳን መኪና አይደለም በአካል ጉዳት እንኳን የተጎዱ መኪና ይነዳሉ። የእኛ ሀገር የእድሜ ጉዳይ አለው፣ ለአዋርድ እንዲያው የእድሜ ጉዳይ አለው። እዚህ አሜሪካን ያሉ ሰለብሬቲዎች ሰባ ዓመት አርባ ዓመት አይደል እንዴ በሬድ ካርቤት ሲሽከረከሩ የሚውሉት መቼ ነው የምትሰለጥኑት? የኛዎቹ ልብስ በመልበስ ኮፒ በማድረግ አንደኛ ናችሁ። ከሌላ ዜጋ ቂጥ በልቅጦ በመውጣት አይደለ የሰው ቋንቋ ጣልጣልጣልጣል እያደረጉ በማውራት አንደኛ ናችሁ። ምን አለ ደህና ነገር ብትወስዱ? ምን አለ ደህና ነገር ከሌሎች ዜጎች ኮፒ ብታደርጉ? ሰው የእድሜ ገደብ የለውም። ለመሸለም የእድሜ ገደብ የለ። ለመታወቅ የእድሜ ገደብ የለ። ለመወደድ የእድሜ ገደብ የለውም። ዕድሜ ቁጥር ነው። አራት ነጥብ አራት ነጥብ ምን ሰርተህበታለሁ? ጥያቄው በእድሜክ ምን ሰርተህበታለሁ? ምን አድርገህበታለሁ አለው። ቆሮቆራ ምን አድርገህበታለሁ በእድሜክ እና መማርን በእድሜ ነው እንትን ያሏትኝ ምናምን። ግሽጣ ራስ እኔ እንዴት አድርጌ እናንተ እንደምረጣችሁ እኮ ቃል አነሰኝ እኮ እግዚአብሔርን። ለአዋር ከዚህ ልጅ ስላላን ነው ትላላችሁ። ምን አገናኘው? የሰው ልጅ የሰራውን ነገር ነው እንጂ እምታየው ስለ እድሜዋ መማር፣ እድሜዋ ሰባ ዓመት ያራጡ ስንት ነገር እየተደረገ እንዲ ያለው እኔ ዋናው ፖይንቴ ምን መሰላችሁ? ከሀገር ውጪ የተመረጠ ሰው ካለ የገባ ሰው ካለ እነ መማር መግባል ነበረባችሁ። ፌር አይደለም። በቃ ሮዚ ኢትዮጵያ ውስጥ አትኖርም። እኔ ሮዚ ፎሎዬ ናት፣ በጣም ወዳታለሁ ምናምን። ማከብራ ልጅ ናት፣ የምንከባበር ነን ደግሞ። በሮዚ ቀንታ ነው በሉ መከራ ውስጥ እኮ ነው የገባሁት እኔ። አልቀናም። እኔ የራሴ የሆነ እግዚአብሔር የራሴ የሆነ መክሊት ሰጥቶኛል። ማርያምን እኔ እንዳትሉ፣ ሌሌት ኮመንት መማር የሚሆን ነገር ስትናገር ዋንትያ የሚሆን ነገር የሆነ ነገር ሲናገር ቀንተሽ፣ ቀንተ፣ በንትና በንትና ቀንተሽ ምናምን የምትሉት ነገር አለ። እኔ ስለ ራሴ አደለም ማውራው ስለ ሰው ነው ማውራው። ሮዚ ሳነች አዋልደሻል፣ እንዲ ውዴ። እኔ ፍቅር የሰው ልጅ የራሱን መውደድ መብት አለው። የሰው ልጅ የራሱን መውደድ መብት አለው። ራሱን ሳትወድች ልጅ እኔ ልትወደኝ አትችልም። እኔ ልትቀበለኝ አትችልም። ስለዛ ወንትያ የራሷን ባህል ስላስተዋወቀች የራሷን ስለወደደች የራሷን ዘፋኞች ስለወደደች የራሷን ፖለቲካ መብቷ ነው። እኔም ብቻ መታ አማራ እንዲ ነው አማራ እንደዛ አማራ ስትል አዎ ይሄ ነገር አያስኬደንም ትላላችሁ። የራሷን ዘርም ወደድ መብቷ ነው። እኔም ዘሬን እወዳለሁ። ከኦሮሞና ከአማራ ማን ተስቀድሚያ ያዙ ትሉ አማራ ነው ምለው። ዘሬን ነው የምወደው። ከአማራና ከትግሬ ብትሎ አማራ ነው የምለው፣ ዘሬን ነው ማስቀድመው። ትግሬውንም ብትጠይቁ ተጋሩ ይቅርታ፣ ትግሬ እኮ አይቻልም አይቻለም ብላችኋል ዘንድሮ። ተጋሮችንም ብትጠይቋቸው እንደዛ ነው የራሳቸውን ነው የሚወዱት። ሁሉም አሁን የሆነች ዊንታና የምትባል ወታ ላያችሁ፣ ዘረኛ ብር፣ እኔ ድሮ ነው የማውቃት፣ ፌስቡክ ሄላ ሁሉ ነው እንፖሳሰታለን፣ እንጣላለን፣ ድሮ በፖለቲካ ራሱ ወጣ። እኔ ተጋሩ ነኝ፣ ትግሬነቴን ነው ወድዋለሁ፣ ማንም አይነካኝም ብላችሁ። ሁሉም የራሱን መውደድ የራሱን ማድነቅ ይችላል። በዛ እንግባባ እስኪ። ከዛ በተረፈች ዋንት እያወጣ ትግሬ እንዲህ ነው ጉራጌ እንዲህ ነው እያለች የምትሳደብ ከሆነ ያ ዘረኝነት ያስብላል። የራሷን መውደድ ግን መብቷ ነው። ይሄ ምክንያት ሊሆን አይችልም። ለእኔ ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። የራሷን መውደድ መብቷ ነው። እሺ፣ በተረፈ እባክሽ፣ እኔ አላየውም፣ አላየውማ ባክሽ አትበለኝ፣ አታ አታመነጫጭቀኝ ቀማላም። በስነ ስርዓት አውራኝ እንዴ! በስነ ስርዓት አውራኝ እንደዛ። ጋለሞታ፣ የወንድ ጋለሞታ፣ የወንድ ምድጃ ስር አርገብ፣ ጋቢ። በስነ ስርዓት አውራኝ ባክሽ፣ ምናምን አትበለኝ፣ አታመነጫጭቀኝ። በገዛ ቤቴ ወጣክ እንዴ! ካልተመቸው ውጣ እንዴ! ምን ጉድ ነው! ነፍጠኛ ብላ እኔ አላየሁም፣ ማርያምን አላየሁም። ከሰራች አምጣና ሳይ። ከዛ ውጭ ግን እንደዚህ ብላ ሰርታ ነበረ። ባክሽ ሄድና እናትን እንደዛ ብላት። የወንድ ምጣም እንዴ መንጉር ነው ባከሽ ምናምን እያውቋሽሽ ከማ እና ባና ምታወራ በቁርቁም ነው መበሳት እንዴ ያማቸዋል እንዴ። ሲቀጥል ደግሞ የኦሮሞ ልጆችም ተረጋጉ። ኦሮሞ ስለሆነች ነው ያልተመረጠችው አትበሉ። የኛ አማርዋ መማር አልተመረጠችም። እንደዛ ከሆነ አያችሁ ያነሳ ማህበረሰብ አለ ፌር ፌር ሆነን ስንሄድ ኦሮሞ ስለሆነ ነው ስትሉ የኛ አማርዋ መማር ለምንድን ነው ያልመረጧት ብለን አማራ ስለሆነች እንላለን። ከዛ ጉራጌው የሚነሳና ምን ነው ምን ነው ምን ነው ሀቢባን ያልመረጣችሁት ጉራጌ ስለሆነች ነው ይላል። ስለዚህ አያስኬድም። ለምን ከተመረጡት መሀል ብዙ ኦሮሞዎች አሉ፣ ንራቼ ምናም ብዙ ገብተዋል። ኦሮሞዎች አሉ፣ አማራዎች አሉ፣ ከመሃላቸው ተጋሮዎች አሉ። ስለዚህ ብሔራቸው ቢጠራ ሁሉም የተቀላቀለ ብሔር አላቸው። ገብቷቸዋል፣ አይደለ? ሁሉም የተቀላቀለ ብሔር አላቸው። ይሄ አያስኬድም። የኦሮሞ ልጆች ኦሮሞ ስለሆነች ነው ብላችሁ በዘር አታስነሱ። ዋንትያ ደግሞ የማይገባቸው ሰዎች እዛ ውስጥ ገብተዋል። እርዳታ ላይ ሌሉ፣ እርዳታ ላይ ሌሉ፣ ማነቃቂያ ላይ ሌሉ፣ ሰውን አያስቆ አያዝናኑ ታታ ብቻ የሚሉ ሁሉ ገብተዋል። ስለዚህ መግባት ነበረባት፣ አራት ነጥብ። ከዛ አንጻር ደግሞ ስታዩት ሰውን ሲያዝናኑ አይቻቸው አላ እርዳታ ላይ አንድ አምስት ሳንቲም ገንዘብ ረድተው የማያውቁ ሰዎች አንድ አምስት ሳንቲም ገንዘብ ረድተው የማያውቁ ሰዎች ገብተውበት አይቻል። ስለዚህ መኖር ነበረባት አንቲያ አራት ነጥብ። ታነቁ ስትፈልጉ። አንቺስ እኔማ ሀገር ውስጥ ነበርኩ። እኔ እኮ ነገርኳችሁ። እኔ ህዝብ መርጦኛል ውዶቼ፣ እኔ እናንተ መርጣችሁኝ። እናንተ ኑሩልኝ፣ እናንተ ኑሩልኝ ውዶቼ። እኔ ምን የመሰለ ልብሴን ሸቅ አድርጌ በመቶ ሺህ ምናምን ሚሊየን ሚሊየን ላይክ ናት። አንድ ሺህ ሁለት ሺ ሳይሆን በሚሊየን ታብታብ ተደርጎልኝ፣ የህዝብ ብዛት እኮ ነው። ቁጭ ብሎ አይቶኝ በመውደድ የሰው ፍቅር ሰጥቶኝ፣ ቋሚ የማይከዳ ወዳይ ሰጥቶኝ፣ ተከራካሪ ምን ብዬ ልንገራችሁ? ምን ብዬ እግዚአብሔር ምስክሬ ነው ልንገራችሁ። እና በጣም በጣም በጣም ተወድጄ በህዝብ ብዛት፣ እንዴ እንደኔ ቲክቶክ ላይ ትወደዳለ የለም። እኔ እንደዚያ ይቻላል አስረግጬ ስነግራችሁና እኔ በህዝብ ተመርጫለሁ። ለእኔ ያ ትልቅ ነገሬ ነው፣ አለቀ። በአመት አንዴ አይደለም እኔ የምመረጠው፣ ወይ በአመት ሁለቴ አይደለም ፍቅሮች፣ እኔ በየቀኑ የተመረጥኩ ሰው ነኝ። በየቀኑ ምታይ፣ በየቀኑ ምገመጥ። አልሰማችሁም? እንዲ አንዱ ልጅ ያለው ቤታ ሳትላጭ የምትበይ ብሎኛል። ሳይልጠኝ ማለት ነው፣ ሳልላጥ ቆዳይ ሳይላጥ ከነልጣጩ የምትበይ ያለኝ፣ እንደዚህ አይነት

የሰው መውደድ ፍቅር አለኝ እና እኔ ብገባ ባልገባ እኔ ቅር አይለኝም። የምመቤቴ ነው ፈጣሪ በሚያውቀው ለምን እኔ ራሴን አምናለሁ። ከዚህ በፊት ያለው ነገር ምናልባት ሰዎቹን ሳዳምጥ በዘር ምናምን ምናምን ስላሉ ኦኬ፣ ሀሳባቸውን እቀበላለሁ አከብራለሁ፣ ሀሳባቸውን እቀበላለሁ አከብራለሁ፣ በዛ አከብራለሁ። ከዛ በተረፈ ግን እናንተ ይሁንና እስኪ ይህንን ፍቅር ተመልከቱት፣ እስኪ ተመልከቱ መቤቴ ትናንትና ለዝም ብሎ እንኳን ለዝም ብሎ እንኳን ጨዋታ ብለን እንኳን ለትልቅ ቀጠሮ ጌም እንኳን ወር ሁለት ወር እንኳን አዘጋጅተው ሰላሳ ሺህ ሰው ነው የሚያቸው። እኔ ለአንድ ቀን ጌም እንኳን 30 ሺህ ሰው አይገኝ። ህዝብ ባይወዱኝ እንኳን ጠላቶች እንኳን ጌም አመለጠን ሲሉ አላያችሁ? ጠላቴ ጠላቴ የሚባሉት ጠዋት ማታ ስለኔ የሚሳደቡ ራሱ ጌማ አመለጠን፣ ወይኔ ወይኔ ወይኔ ወይኔ ተኝቼ ወሬ አመለጠኝ ሁሉ ሚሉት ነሸ። ምን አላያችሁም? ከሰባት ባንድ ቤተሰባቸው ወጥተው፣ ገርዳሚት፣ ጥልፍልፊት፣ ፋሪት አብሮ ተሰብስቦ ወጥቶ አላያችሁም እንዴ? እንዴ ጌማ አመለጠኝ። ቀጠሮ ጌም ነው ያደረገችው። ጠላት ሁሉም የሚያወራለኝ ነኝ እኔ ቤታ። ተውና ወዳጅ ጠላት ማን ነው? በስሙ ቁጭ ብሎ ሲዘፈንለን እኔ ቤታ ስለዛ እኔ ራሴን ኃይሌን ብቃቴን አውቀዋለሁ። ኢትዮጵያ ውስጥ ደግሞ በሆነ አስቡትኝ ብዙ ሰው አገኛለሁ። ብዙ ሰው እኔ በብዙ ቦታ አቀረጻለሁ። በፊልም ውስጥ ገባለሁ፣ ጨዋታ ችላለሁ፣ ወሬ ችላለሁ። ቁም ነገር እንዴ በቁም ነገር በእርዳታው ብታስገቡኝ በሁሉም ቦታ አለው። እኔ ቤታ ጌታ ምስክሬ ነው። ቴንክ ዩ ሶ ማች። ትናንትና ይሄ ወንድሜ ነው ጋይስ እንደዛ ያዘጋጀው አቢቲ። በጣም ነው የምናመሰግነው። እግዚአብሔር ያክብረልኝ። በድጋሚ በጣም ነው ይሄ ወንድሜ ማከብረክ የምወድክ በጣም ነው የማመሰግነው። ትናንትና በጣም ያስደሰታችሁኝ። እግዚአብሔር ያክብርልኝ ብያለሁ። በድጋሚ እኔ አይገባኝም፣ ላይክ የሁላ ፍቅር አይገባኝም። ግን ደግሞ ከሌሎቹ አንጻር ስታዩ ደሞ እኔ ሁሉ ነገር ግልጽ ነው ስንቱ አላረ እንዴ ከላይ ለመወደድ እንዲያስመሰለ ወይኔ በቃ እየተቆጠበ እየተሳቀቀ የሚኖራል። እኔ ቤታ ግን ደፋር ነኝ። ስሳደ ፍለፊት፣ ስረዳም ፍለፊት፣ ሳደርግም ፍለፊት፣ ስወድም ፍለፊት፣ ስረቅጥም ፍለፊት ነኝ። አራት ነጥብ ስጫወት ፍለፊት ነኝ። ንዴቴ ፍለፊት ነው። አሁን በትናንትና ቀን ሰው ቀንተሽ ነው በነሱ ስላሸነፉ ይለኛል ብሎ ቢያስብ ኮመንቱ እየተቃጠለ ፀጥ ብሎ ይላል። አልችልበትም። እኔ ኮመንታተር ሳይ ቀማላም ብዬ ከዛ ሁሉ ሰው መሀል መርጬ ረቅጣለሁ። አራት ነጥብ የእኔ ኳሊቲ ይሄ ነው። ራሴን አውቀዋለሁ፣ እና ችግር የለብኝም። ለዚህ ግን እህቶቼ ባለመመረጣቸው ትንሽ ደበረኝ። ቀነ መማር ነ ሳሪ ነ ማን ሀቢባ ብዙዎቹ ደግሞ የአረብ ሀገር ልጆች ደግሞ ከሀገር ውጭ ከነበረ የአረብ ሀገር ልጆች ጠንካራ ልጆች አሉ። እንዴት አሳልፈው እንደመጡ ከብዙ መከራ እንዳለፉ ከዛ በኋላ እንዴት አገራቸው ላይ ገብተው ስራ ይዘው ምናምን በጣም ብዙ ጠንካራ እህቶቻችን ነበሩ መመረጥ አለባቸው አራት ነጥብ ቤታ ና አሁን ቤታ ኢትዮጵያ ብትወ እኔ ኢትዮጵያ ብኖር ታሪክ ነው የምፈጥረው እናቴ ትሙትን ስ ሙ ደ አ አይደክመኝም ማውራት አይደክመኝ መሮጣ አይደክመኝ እንቅልፍ የሚመጣ ሰው አይደለውም። በደንብ ኢነርጂ አለኝ፣ በደንብ ኢነርጂ አለኝ። አሁን እናንተ አርጅ ተሻል፣ ጫጭ ተሻል ትሉኛላችሁ፣ ግን ኢነርጂ ኒውቲ ያፍላ ሰው እድሜን ያለኝ ካሌብዬን ይፍቅር ያክላ ያፍላ ሰው እድሜን ያለኝ ገና 12 አመት 13 ዓመት ልጅ ነው የምመስለው። ኢነርጂን ተመልከቱኝ። አርጅ ተሻል ትሉኛላችሁ፣ እናንተ አርጥ ተሻል ትሉኛላችሁ። መዳን ያለ ይወቀው፣ ግን ኢነርጂን ተመልከቱት ብሰራበት ዩቲዩብ ተፍተፍ ኢትዮጵያ በሆነ እኔ እናቴ ትሞት እዚህ አታገኝም። ቲክቶክ ላይ ፍንትው ነበር የምለው ፍንትው። ለምን አቅሜን አቀዋለሁ? በእውነት እዚያ አሁን ከማን ጋር ነው የምትሰሩት ቪዲዮ? ከማን ጋር ትሰራላችሁ? ማንን ታምናላችሁ? በየቀኑም ያለውን ክራይም ተመልከቱትኝ፣ አዳምጡ። ሰዎች ምን ያህል ጎረቤቶቻቸው ጋር እንኳን መኖር አትችሉ። ጎረቤታችሁ ሰዎች ጭንቅላታቸው እዚህ የተጎዳ ይሆናል ምናምን ይሆናል። ይሉንታ የላቸውም ይሉንታ ሼም የለ ምን የለ። ኢትዮጵያ ውስጥ ሼም አለ ይሉንታ አለ። አሁን ነው እንጂ እንደዚህ ሆነው፣ በፊት ሼም አለ ይሉንታ አለ። ሰው ምን ይለኛል የሚባል ነገር አለ። እዚህ የለም። በቃ በሆነ ነገር በአስራ አምስት ዶላር ሰጥቷችሁ የሆነ ነገር ወይ ድረግ ምናምን ካልመጣችሁ ግን ባረን ሾቶ ይሄዳል። ኢትዮጵያ ግን የለም። በሰው በሽምግልና ምናምን በዘመድ አዝማር ትለመናለ። ያ ያ ነገር አለ። ገባችሁ? ከሰው ጋር ትገናኛላችሁ፣ ሰው ታገኛላችሁ። ከሁሉ ሰው ጋር ተገናኝታችሁ ትቀርጻለች፣ ፕሮግራም ይዘጋጃል። እዚህ ሀገር ሰው ስራ ነው የሚሰራው። ጠዋት ይወጣል ማታ ይመለሳል ማታ ይወጣል እንደ ጅባ ው ብሎ ማታ ጠዋት ይገባል ይሄን ያለው የአሜሪካ ነው ነጩም ጥቁሩም ስራ ላይ ወይ የሆነ ነገር ላይ ነው የምታገኙት የኢትዮጵያ ሰው ግን ቢያንስ እንኳን ለሰባት ሰዓት ሰርቶ ለአስራ ሰባት ሰዓት ይተኛል ጎረቤት ጎረቤት እዛም እዛ ሄዳችሁ እንትን ትላላችሁ ገባችሁ ይሄ ነገር ቻንስ ስላለ ነው የተጠቀሙበት እንጂ እንደዛ አሜሪካን ሀገር ቢኖር ኖሮ እኔ ቤታ እሳት ነበር ምን እሳት እኔ የትኛውም አፕ ላይ ይርቁት አፕ ላይ ማለት ነው አት እንትን ይስባል አሁን እናንተ ቤታ ቆንጆ ቆንጆ ቆንጆ የሆነ ብቻ ነው ሰውነቱ አቋማ ብቻ ነው ሶሻል ሚዲያ ትላለች የትኛውም ቆንጆ ይተባለችዋን ስዕል ይተባለችዋል መድረክ ላይ ብታቆሙ እሷ እንዳትታይ ማድረግ እችላለሁ እኔ ቤታ አቅም አለኝ በመልክ አይደለም የሰው ልጅ በቁመና አይደለም ሰውን እንዴት ነው መያዝ የምትችሉትኝ? ሰውን እንዴት ነው ማስደሰት የምትችሉትኝ? ሰዎች የእናንተን መልክ በጥብጠው አይጠጡትም ውዶች የእናንተን አቋም ማለት ነው ግጠው አይጨርሱትም። ከስትረሳቸው የሚያላቅቅ ሰው ነው የሚፈልጉ ከጭንቀታቸው የሚያላቅቅ ፈታ የሚሉ ዘና የሚሉ መጫወት መሳቅ ነው እንጂ የሚፈልጉ የሰው ልጅ የአንቺ መልክ ለምን ስዕላት መሲ ሞናሊዛን ለምን አትበልጫትም? በጥብጦ አይጠጣውም የአንቺ መልክ የአንቺ መልክ ለራስሽ ነው የሚጠቅምሽ። አራት ነጥብ። እኔ የትኛውም እስኪ ቢጎ የሚባል አፕለ ሂዱና የማያቀኝ የለም በበፊት ምንድን ነው የሚባለው ሀውስ ፓርቲ ላይ ተመልከቱ። ኢንስታግራም ላይ ያውቀኛል። የትኛውም አፕላይ ላይ ብሄድ ቴሌግራም እንኳን ግሩፕ ዝም ብሎ ላይ እንኳን የድሮቹ ባልና ሚስቶች ባልየው ቀጭን እሷ ወፍራም ሚጡ ማለት ነው። ድሮ ነው የምታውቀኝ። አፕ ላይ ድሮ ላይ እንኳን ወዲያው የመታወቅ ቻንስ አለኝ እኔ እና ይሄን ነው የምላችሁ። ግን እህቶቼ ቢመረጡ ማርያምን ደስ ይለኝ ነበረ በጣም ደስ ይለኝ ነበር። እነ መማር መማር እኮ የለችም፣ እያየኋት ነው። ክፈች በሏት እሺ፣ ገዝቱን እሺ፣ ክፈች በሏት ሶሪ አመለጠኝ። መማርን ክፈች በሏት። ለምን አትመጭም ውዴ? ይሄ ልጅ መጣ። የሳትላት የምትበላ ምኑን መጣ ነው ውዴ? ምኑን መጣ ነው? ምኑ ተመጣ? ምኑ ተመጣ? ተይኝ ውዴ፣ እስኪ ተይኝ ጌም ብጫው ደስ ይለኛል። ፍራግመንቴ ሁሉም በርቶልኛል ዛሬ። ብጫው ደስ ይለኛል። ስንት ነው የሚጠይቀኝ? ወይኔ ሀምሳ ሁለት ሺህ ሰባት ሰዓት እሺ፣ እሞላዋለሁ ቀስ በቀስ እያልኩኝ ስሙ። እኔ ኢትዮጵያማ ኢትዮጵያ በመጣ በጣም ጠላት አለኝ፣ በጣም ወዳጅ አለኝ። በዛ ልክ ማለት ነው። አንጥፎ የሚቀበለኝ አለ፣ አንጥፎ የሚቀበለኝ አለ፣ ቀይ ምንጣፍ አንጥፎ የሚቀበለኝ አለ። እኔንም ደሞ አንጥፎኝ በላይ ላይ መሄድ አለ። ይሄ የታወቀ ነገር ነው። ምንም የምንክደው ነገር የለም። የሚወደኝ ሰው እንዳለ የሚጠላችሁም ሰው፣ ክፉ ሰውም አለ። የሚቀናባችሁ ሰው አለ። ምቀኛ አለ። በቀል የማይረሳ አለ። ብዙ አይነ ባህሪ ያለው ሰው አለ እና ለዛ ጥላ ከለላ ታደርጉልኛላችሁ

አንድ ሰው ከብሎክ ደግሞ ማለት ነው፣ ከብሎክ ማንንም ሰው እንዳትፈቱ። እኔም ቀን አለኝ፣ በአመት ሁለቴ ከብሎክ ፍቱ እምልበት ቀን አለኝ። በአመት አንዴ ይፈታሉ ወይም በአመት ሁለቴ። እኔ ቀን እስካወጣ ድረስ ሞዴሬተሮች ማንንም ከብሎክ እንዳትፈቱብኝ። ጨርሻለሁ። ውዶች እኔ አይሰማኝም ሰማኒያ ጊዜ መጣችሁ ምን ነግሩኝ እኔ ባለቤት ተሰማኝ እናንተ አይሰማችሁ እንዴ ቤታ ለምን ውድድር ውስጥ አልገባሽም? እነሱ ሰዎቹ ማስገባት እኔን ይፈልጋሉ ግን ችግሩ ምን እንደሆነ ታውቃላችሁ ማህበረሰቡ ታንቆ ይሞታል ገና አዋርድ ሳይጀመር ማለት ነው እንመረጣለን ያሉት ሰዎች ራሳቸውን በገመድ ነው የሚሰቅሉት ምን አስባችሁ ነው ራሳቸውን በገመድ ነው የሚሰቅሉት ስቅል ነው የሚያደርጉት ስቅል በገመድ ቀድሞ ነው የሚሰቅሉት ራሳቸውን።